ወይ፣ ኮንስታብል አረ፣ ምንም አዲስ ነገር የለም። አዎ፣ ልጅቷ መታለች፣ ግን ልትረጋጋል ቻለች። እኩ የእናት ወርቅ ወሰደ ውስጥ ነው መልስላት። አኔ አላቀልሽም፣ በቃ አንተ አላቀልሽም። አትበረት ወርቁን አንተ ነው ወሰድከው ማለት ነው። ይሄን ቤት እንደዚህ ያደረገው ይባል ማን ማን ይባላል? በእርግጠኝነት ማንም ነው። ሰላም፣ ሰላም። ውድ የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን አለን። እኛ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ብዝዝት ይበልል እያልን ዛሬ እንግዲህ በሰላም የቤት ከች ብለናል፣ ከፕራንኩ ጌታ ጋር ከች ብለናል እና እንዴት ናችሁ ሁላችሁም? ጠፍተናል ሰሞኑ። አዎ ከዚህ በኋላ ላለ መጥፋት ምናምን ሞክራለን። ክረምት ስለነበር እውነት ለመናገር ዝናብ ምናምን በጣም ስለሚዘንብ ለመስራት ራሱ በዛ በዛ ምክንያት ነበር መስራት ያልቻል ነው። ከዛሬ ጀምሮ ከች ከች ከች እንላለን ማለት ነው። ዛሬ እንደ መጀመሪያ እንደመሆኑ መጠን ትንሽ ጠፍተንም እንደ መምጣታችን መጠን ሰላምን ትንሽ ደንገጥ ደንገጥቀጥ ማድረግ አለብን ብለን እንግዲህ ሀሳቡን አምንጭተነዋል አምጥተናል ወደ መዝገብ ቤት ገብቶ አጽድቀን ይህ ፈጣሪ ከአንቺ ጋር ሆኖ የምትወድቅብን ከሆነ ተተያይዘን ወደ ስር፣ አለበለዛም ደግሞ የሚመጣውን ነገር ብቻ ለመቋቋም ወስነናል እና ሁላችሁም፣ ይህም ቪዲዮ ከመጀመራችሁ በፊት ደግሞ የሰላምዬን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየተዋትን ስለቀነሰባት፣ ሁላችሁም እንግዲህ አሪፍ እይታ እንዲኖረው ላይክ በማድረግ ሼር፣ ሰብስክራይብ በማድረግ ጀምሩት ቪዲዮን። የዛሬው ሀሳብ ምን መሰላችሁ? በቀደም እነ ማርክ ጋር ሆና እነ ቤዛ ጋር ሆና የሌለብኝን ጸባይ አይተሃል። እኔ አንተ ታቀኛለህ፣ እኔ እና ጭራሽ ሴት ጋ ሱስ አለብህ ምናምን ብለው በጣም አጨለሉኝ ማለት ነው። ያው በእርግጥ ከእናንተ ፊት ስለሆነ ነው እንጂ በጀርባም አለ እንዴ? የምር ግን ማለት ነው በጣም ነበር የደነገጥኩት። የእውነት ማለት ነው እንዴ! አይ እንዴት እንደማይተዋወቅ ሰው እንሆናለን? ብዙ ነገሬን ያውቃሉ ምናምን የሰው ሀገር ሰው ነኝ። ባካችሁ ተውኝ፣ እኔ ማቆት አልችልም። አይ ወንድ ልጅ ቆፍጣሚት በሆን ኑሮ እዛው ላይ አዙረ ፍራንኩ ክበለም አንበለው አስፈልጋቸው ነበር። ብቻ ግን ዛሬ ያችን ብድር እዚቸው ልመልስላት ነው በራሷ ቤት ተስፋ አለቀ። ስለዚህ ምናደርጋለን? ቤተሰቦቻችን እና ዛሬ ከዳኒ ጋር በመሆን እዚህ ቤት ያሉትን እቃዎች በሙሉ ጥርግርግ አድርገን አውጥተን እንሸጣለን። አሪፍ የሚያወጣንን ይመስላል። አይ አልጋው አለ ምናምን። ደግሞ ሰላም በጣም ተወዳታለች፣ በጣም በጣም ሲጀመር እ ብራዘር ዛሬ ነቃ ደንገጥ ያለሽ ከእኛ ጋር አንዳንድ እቃዎችን ታወጫለሽ። እምቢ ካልክ ደግሞ እምቢ ትላለህ፣ አትልም። እና እስከ መጨረሻው ተከታተሉ። እዚህ ያሉትን እቃዎች በሙሉ ውጥጥጥ አድርገን፣ እሷ እየመጣች ነው ከትምህርት ቤት እንግዲህ ስትመጣ ባዶ ቤት አድርገን እንጠብቃትና ከዛም በኋላ እኛም እንዳላየን እንዳልሰማ በመሆን አብረን ከእሷ ጋር በመደንገጥ ወይኔ በማለት ምንድን ነው መፍትሄው ምናምን እያለን አብረን እናዋክባለን ማለት ነው። ምን አይነት ሪያክሽን ታሳያለች፣ የምሬን ነው የምላችሁ፣ በጣም የሚጨንቃት ምናምን ይመስለኛል። ከዛ በፊት ግን ይሄም ፕራንክ ስንሰራ እና ደግሞ እንዳይደብራቸው ከወዲሁ ለምንሰራው ነገር የቀርታ እየጠየቀን እንዲደብራቸው ስለማንፈልግ ማለት ነው። ያው አንዳንድ ሰው ማስደንገጥ ጥሩ ነው በሚለው ነው እና እንዳይደብራችሁ፣ ሰላምዬም ይም እንዳይደብርሽ፣ ቤተሰቦቻችንም እንዳይደብራችሁ፣ ኢንጆይ ኢንጆይ እንድታረጉ ስለፈለግን ነው። ፈታበሉ ዳኒ

ች ልጅ እኮ በዚህ ደረጃ አስጠላል። እንደ ወይኔ በላቸው እሺ፣ ምን በቃ ምን ማለት ነው ማለት እዚህ በጣም ከባድ ነው። እስኪ ይሄ ያንተ ቤት ሆኖ በእንደዚህ አይነት መልኩ ከሆነ

ስለዚህ ጆሲ ነው ዋነኛው። ይዘ ወይ ደርሳለች። ቅድም ደውላልኝ ነበር፣ ዕቃ እያወጡኝ አውቄ። እኔ እሱን እኮ ደውለችኝ። ግን እኔ አሁን ዳን ምናምን ታሪክ የለም። በቃ ነው ነው ቤቷን ማላቀው ካለ ዛሬ ራስ ሄሎ በእናትሽ አረ፣ የቱንስ ነው? አሎ አፍጥኙ፣ በእናትሽ የሆነ ነገር ትንሽ ያልጠበኩት ነገር አጋጠመኝና ለዛ ያልጠበኩት ነገር አጋጠመኝና ለዛ ነው። ከቻልሽ አፍጥኙ፣ በእናትሽ ከዳኒ ጋር ግራ ገብቶን ቁጭ ብለናል። ቤት አንቺ ቤት አንቺ ቤት ግራ ገብቶን ቁጭ ብለናል ከዳኒ ጋር አዎ አንቺ ጋር ነን። ያልጠበቅነው ነገር ገጥሞን በእናትሽ። ምንድን ነው እኮ? ነይ እና እነግርሻለሁ። ኧረ ደህና ነኝ እኔማ። አዬ በቃ አፍጥኙ በእናትሽ ስለዚህ ካሜራማን ና ና አምጣዋን ይላሳኝ ምክንያቱም ማለት ነው አሁን መታ ካሜራ አስቀምጠን እዚ ብናለቃቀስ የማይሆን ነገር። ስለዚህ የምናደርጋለን ካሜራማኑ ይምጣ እና እዚህ ቁም ሳጥን ውስጥ ይ አምጣ፣ ራሰ ና ግባል። እዚህ ጋ ካሜራማናችን ግባ ውስጥ ቁም ሳጥ፣ ከዛ ሰው ቀስ አድርገህ ዘጋ፣ ዝጋት ቀስ አድርገህ ከዛን ከስልኩን ያዘ በቃ እንደሷ ማለት ትንሽ ገባ ምንም አይታይም አየው በእርግጠኛ ስለደረስ ግራ እንደገባ አይደረግም አለ ማን ነው ነው የሚባለው ማን ነው ይህን ቤት እንደዚህ ያደረገው ይባል ማን ይባላል

እኔ አላውቅም። ስመጣ እንደዚህ ነው ያገኘው። ማቆም እንደዚህ የሆነ ያገኘው ማለት ነው ማለት ነው ነው ወርቀቱስ ነው እኔ አላውቅም። እንደ እኛ ግራ ገብቶ ነው

እ ምን እናድርግ፣ ምን እናድርግ? ኮንስታብል አሁን ንገረኝ እኮ እኮ ምን እዚህ ሰፈር የሚያስፈራራሽ ወይም ጠረጥን? ተረጋጊ በላት። እሺ፣ እሺ ኮንስታብል አመሰግናለሁ በጣም።

ቢኖራት ምዬ እስካሁን እየቀለዳችሁ መሰለኝ። በዚህ ደግሞ ቀልድ እንደማለት ተቀላ እየቀለዳችሁ ከሆነ ከአሁኑ ወርቅሽ ማታ ነበር ሻ አሁን ማን ነው? እኔ ገዳ ይገባኝ። ማን ነው ይሄን ነገር እሷ እያለች ያለችው? ጧትም ሲሄድ ነበረ ወርቁ እያለች እኮ ስሚኛ። የራሳችን ሀሳብ ብቻ ትናገር። ስለዚህ ወርቁ ከጠፋ ድሮም ማለት ነው አንድ ሰው ስማ፣ አንድ ሰው የሚጠቀው ባመነው ሰው ነው። አንተ አመኘህ ዝፈል አመኛ፣ አንተ እዚሁ ለኔ ላይ ጉድ እየሰራ ነው። ምን ለማለት ፈልገህ ነው? ቅድም በዚህ በኩል ስትሆን አይቼሃለሁ። ምን እያደረግህ ነበር? ከመጣህ ስንመጣ እዚህ ነበር፣ ቤቱ ባዶ ነበር። ከዛ

የማይሆን ነገር አቁም። አረባ እንደዚህ በቃ ቤቱ ባዶ ከነበረ እነሱ ናቸው። በቃ አንተ ማለት እንደዚህ ብዬ ምናምን ያልኩት ስወጣ ይቻለ ስመለስ እዚች ጋር ነበር። በቃ አንተ ወርቁ ግን እሱ እዚህ ጋር ምን ሊያደርግ ይችላል? ስንት ቦታ እያለ እዚህ አዲስ ነገር እኔ ዳኒም ምድን ስሜ መጀመሪያ ላይ ሽታ ትጨነቃለች ነው እሱ እኮ የእናትሽን ወርቅ ወሰደው ነው፣ መልስላት። ልጅቷ አንተ በዚህ ልክ እንደዚህ መተው ያስጠላል። ልጅቷ እያለቀሰች ነው። አንቺ አታልቅሽ፣ ተረጋጊ። ነገሩ ህግ ይዞታል፣ ህግ ይፈቷል። ተረጋጊ። ደግሞ ህግ ቦታ ይመለሳል ምናምን። ተረጋግቼ ይጠይቃችሁ ሰዎች፣ ማን ነበር ከዚህ በፊት የመጣው? ወይም እኛ እጠይቃላችኋል ጎረቤቶቹ ምናምን። ማንም የመለሰ ሰው የለም። አታርቅሽ አንተ መልስላት። በእናትህ ሁለታችሁ ማለት ነው። ዳኒ ከየት መልስልኝ። በቃ በቃ አንቺ፣ ሲጀመር ማለት ነው ከዚህ በፊት የሆነ ቂም አለብሽ። ዝም በይ ሲጀመር፣ አንተም እያጣቆርገኛለሁ ራስነ ሲጀመር። በል አላቅም፣ ሲጀመር እና ብሎ የጠራኝ እሱ ነው። ለምን መሰለች? አንች ፕራንክ፣ አልጋውን እናወጣና ፕራንክ እናድርጋት ያለው ከዚህ በኋላ አታቀኝም። አላልራክ ያረገሽ እሱ ነው

በራለ በአንድ ድንጋይ ሁለት ወፍ ይላል። በቃ ተረጋጋ አያ የፍራንክ ጊታር ዛሬ ቢሰርች ይሻል። በጣም ነው የሚያስጠላው። እሺ ግን ለምን እንደዚህ በቃ ነው? ቆይ ነው ተረጋጋ እንጂ ምቹ በቃ

አራባት አንታክ ፈሪ ሲምሉ አላሳዝናችሁ። በቃ እሺ፣ እሺ፣ እሺ፣ እሺ። ይቅርታ፣ ይቅርታ። በቃ ይመቻችሁ። ለማንኛውም ሁለታችሁንም ጉድ ሰርቻችኋለሁ። ቤተሰቦች ባልጠበቁት መልኩ እንደዚህ ቤቷን ባዶ አድርጌ ተጫውቼባችኋለሁ። በቀደም እሱ አይታችኋል። እኔ ፕራንክ አርግ ብዬ እሷንም እኔንም ነበር ያደረግን። ዛሬ ባድ ድንጋይ ሁለት ወፍ ቅጥቅጥ አድርጊያችኋለሁ። ዘና ፈታ እንዳላችሁበት፣ እንዲሁም ደግሞ ትንሽ አስጨናቂም እንደነበር በመሃል እርግጠኛ ነኝ። ሁላችንም እንወዳችኋለን እናከብራችኋለን። ይመቻችሁ።